በአፍሪካ ምድር ለምትገኝ ሊቢያ ለምትባል ሀገር ከእግዚአብሔር ዘንድ የተቀበልኩት መልእክት አለ። ታላቅ የምስራች ነው። እግዚአብሔር ለዛች ምድር በጨለማ ለተቀመጠች ምድር ብርሃን ሲወጣላት ከሰማይ መለከት ነበረ። ያቺ ምድር በድቅድቅ ጨለማ ተውጣ ነበር። ከሰማይ የሆነ ብርሃን መጥቶ ግን ለዛች ምድር አበራ። በዙሪያ የነበረው በከተማው ላይ በአገሩ ላይ የነበረው ጨለማ ተገፈፈ። ለዛች ምድር ልክ እንደ ኢትዮጵያ ታላቅ የምስራች አለኝ። ለኢትዮጵያ ሕዝብ ብርሃን እንዳወጣላት ለዛች ለሊቢያ ለምትባል ምድር ብርሃን ሲወጣላት ተመለከትኩ። ከሰማይ የልጁ የኢየሱስ ክርስቶስ ደም በዛች ምድር ላይ ሲንጠባጠብ ኃጢአት በደሏን ሁሉ ሲያስወግድ ያ ሕዝብ አእምሯቸው በክርስቶስ ኢየሱስ በሞታላቸው ታዳጊያቸው ጌታ የእግዚአብሔር መንገድ እንደሆነ በማወቅ ህዝቡ ወደ ክርስቶስ ኢየሱስ ሲያቀና እመለከት ነበር። ግን የጨለማው የመናፍስት ዓለም ይሄ ብርሃን ስለወጣለት አይቶ ተቆጥቶ በዛች ምግር ላይ ነውጥ ሲያስነሳ እመለከት ነበር። ነገር ግን የትኛውንም ነውጥ ቢያስነሳ ዝንጉ በሆነ ህዝብ ላይ የእግዚአብሔር ቁጣ ቢገለጥም ይሄ ብርሃን አእምሮን ሁሉ በዛች ችግር አገር ያለውን ህዝብ ሁሉ ሲማርክና የዛችን አገር ዕጣ ፈንታ ወደ ከፍታ የሚወስድ ኃይል ከሰማይ የእግዚአብሔር ክንድ ለዛች ምድር ሲገለጥ ተመለከትኩ። በዛች ምድር ያለውን ዘንዶ ሲገል አየው። በዘመናት መካከል የነገሠውን ዘንዶ የሊቢያን ዘንዶ ሲገል አየው። ብርሃን ሲወጣላት በክርስቶስ ኢየሱስ አእምሮ ሁሉ ሲማረክ ታላቅ ሪቫይቫል ለዛች ምድር ሲወጣላት እመለከት ነበርና በዛች ምድር ላላችሁ ሰዎች የምስራች። ይህን መልእክት ለምሰሙ ሰዎች ለዛች ምድር በነሱ ቋንቋ ለሚሰሙ ሰዎች እንዲተረጎምና እንድታቀብሏቸው ይሁን። እግዚአብሔር ያችን ምድር ሊጎበኛት ከሰማይ መጥቷል። ጠላቶቿን ሁሉ፣ በዙሪያ ያለውን ሁሉ ዘንዶ በዘመናት በጨለማ ውስጥ እንድትኖር ያደረገውን ሁሉ አጥፍቷል። ደሙ በዛች ምድር ላይ ያለውን እርግማን ሁሉ ሲሽር እመለከት ነበርና ኢየሱስ ጌታዋ እንደሆነ እመለከት ነበር። በዛች ምድር ላይ ኢየሱስ ይነግስባታል። ዘንዶ ሞተዋል። ተባረኩ፣ ብሩኳን ሁኑ።